ምዕራፍ 9 ስሙ ቂስ የተባለ አንድ ብንያማዊ ሰው ነበረ፤ እርሱም የአቢኤል ልጅ፥ የጽሮር ልጅ፥ የብኮራት ልጅ፥ የብንያማዊው የአፌቅ ልጅ፥ ጽኑዕ ኃያል ሰው ነበረ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው፤ ከእስራኤልም ልጆች ከእርሱ ይልቅ መልካም የሆነ ሰው አልነበረም፤ ከሕዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ ነበረ። የሳኦልም አባት የቂስ አህዮች ጠፍተው ነበረ። ቂስም ልጁን ሳኦልን፦ ከብላቴኖቹ አንዱን ወስደህ ተነሣ፣ አህዮችንም ለመሻት ሂድ አለው። በተራራማው በኤፍሬም አገርና በሻሊሻ አለፉ፣ አላገኟቸውምም፤ በሻዕሊም ምድርም አለፉ፣ በዚያም አልነበሩም፤ በብንያም ምድርም አለፉ፣ አላገኟቸውምም። ወደ ጹፍ ምድር በመጡ ጊዜም ሳኦል ከእርሱ ጋር የነበረውን ብላቴና፦ አባቴ ስለ አህዮች ማሰብ ትቶ ስለ እኛ እንዳይጨነቅ፣ ና፣ እንመለስ አለው። እርሱም እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፤ እርሱም የተከበረ ሰው ነው፤ የሚናገረውም ሁሉ በእውነት ይፈጸማል። አሁንም ወደዚያን ሂድ፤ ምናልባት የምንሄድበትን መንገድ ይነግረናል አለው። ሳኦልም ብላቴናውን፣ እነሆ እንሄዳለን፤ ነገር ግን ለእግዚአብሔር ሰው ምን እናመጣለት አለን? እንጀራ ከከረጢታችን አልቋልና እጅ መንሻም የለንምና ለእግዚአብሔር ሰው የምናመጣለት ምን አለን አለው። ብላቴናው ደግሞ ለሳኦል መልሶ፣ እነሆ በእጄ የሰቅል ብር ርቡ አለኝ፤ እርሱንም መንገዳችንን እንዲነግረን ለእግዚአብሔር ሰው እሰጣለሁ አለ። ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ሳኦልም ብላቴናውን፣ የተናገርከው ነገር መልካም ነው፣ ና እንሂድ አለውና የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱም ዳገት በወጡ ጊዜ ቆነጃጅት ውሃውን ሊቀዱ ሲወጡ አገኙና ባለ ራእይ በዚህ አለ ወይ? አሏቸው። እነርሱም አዎን፣ እነሆ በፊታችሁ ነው፤ ዛሬ ወደ ከተማዪቱ መጥቷልና ዛሬም ሕዝቡ በኮረብታው ላይ ባለው መስገጃ መሥዋዕት ማቅረብ አለባቸውና ፈጥናችሁ ውጡ። ወደ ከተማዪቱም በገባችሁ ጊዜ መሥዋዕቱን እርሱ የሚባረክ ስለሆነ እርሱ ሳይወጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ የተጠሩትን ይበላሉና ለመብላት ወደ ኮረብታው መስገጃ ሳይወጣ ታገኙታላችሁ። በዚህም ጊዜ ታገኙታላችሁና አሁን ውጡ አሏቸው። ወደ ከተማዊቱም ወጡ። በከተማዊቱም ውስጥ በገቡ ጊዜ እነሆ ሳሙኤል ወደ ኮረብታው መስገጃ ለመውጣት ወደ እነርሱ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤል እንዲህ ብሎ ገልጦለት ነበር ነገ በዚህ ሰዓት ከብንያም አገር አንድ ሰው እሰድድልሃለሁ፤ ለቅሷቸው ወደ እኔ የደረሰ ሕዝቤን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ፤ ከፍልስጥኤማውያንም እጅ ሕዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር፦ ያ የነገርኩ ሰው እነሆ፤ እርሱም በሕዝቤ ላይ ይሰለጥናል አለው። ሳኦልም በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ሳሙኤልም መልሶ ሳኦልን፣ ባለ ራእዩ እኔ ነኝ፤ ዛሬም ከእኔ ጋር ተበላላችሁና በፊቴ ወደ ኮረብታው መስገጃ ውጡ፤ ነገም አሰናብትሃለሁ፣ በልብህም ያለውን ሁሉ ነግርሃለሁ። ከሦስት ቀንም በፊት የጠፉ አህዮችህ ተገኝተዋልና ልብን አትጣልባቸው። የእስራኤል ምኞት ለማን ነው ለአንተና ለአባት ቤት አይደለምን አለው ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንክ ብንያማዊ አይደለሁምን ወገን እስከ ብንያም ነገድ ወገኖቹ ሁሉ የሚያንስ አይደለምን እንዲህስ ያለውን ነገር ለምን ነገርከኝ አለ ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አገባቸው በመርፈቂያውም ራስ አስቀመጣቸው። የተጠሩትም ሰላሳ ሰዎች ያህል ነበሩ። ሳሙኤልም ወጥ ቤቱን ባንተ፣ ዘንድ አኑረው ብዬ የሰጠሁህን ዕድል ፈንታ አምጣ አለው። ወጥ ቤቱም ጭኑንና በርሱ ላይ የነበሩን አምጥቶ በሳኦል ፊት አኖረው። ሳሙኤልም ሕዝቡን ከጠራው ጀምሮ እስከ ተወሰነ ጊዜ ድረስ ለአንተ ተጠብቋልና እነሆ የተቀመጠልህን በፊትህ አኑረህ ብለው አለ። በዚያን ቀን ሳውል ከሳሙኤል ጋር በላ። ከኮረብታውም መስገጃ ወደ ከተማዊቱ ወረዱ። ሳሙኤልም ለሳውል በሰገነቱ ላይ መኝታ አዘጋጀለት፣ እርሱም ተኛ። ማልዶም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ ተነሳና አላሰናብትህ አለው ሳኦልም ተነሣ፣ እርሱና ሳሙኤልም ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን፦ ብላቴናውን ወደ ፊታችን እንዲያልፍ ዘዘው፤ አንተ ግን የእግዚአብሔርን ቃል አሰማ ዘንድ በዚቁም በዚህ ቁም አለው። ብላቴናውም አለፈ።